አንድም ውሃ አንድም በረሃ ያለበት ነው። የባህር በር አለለውም፣ የባህር ድንበር ነው። በነበሩ ብቻ ብለን ምንተዋቸው ናቸው። እሷ ቃል ስለምታምን እስከፈረሰበት ከማለት ይልቅ ያው እስካጠፉን ያ አካባቢ ምን አይነት ጂኦፖለቲካዊ አቅም ነው ያለው? ከረንት ላይ ጦርነት አይኖር እዛ ቦታ ላይ እንጂ ቀዝቃዛ ጦርነት አለ። ባህሩን ተቆጣጥሮ እንዳየ ሰው መዘጋት ምን ማለት ነው? ትርጉሙ ኃይልህን ያሳጣል፣ ሰላምህን ያሳጣል፣ እድገትህን ያሳጣል፣ አገርህን ያቀጭጣል። እስከ ማዳጋስካር ድረስ እየሄደ ይቃኝ ነበር አይደል? እኔ ቤቴም ድንበሬም መቃብሬም ቀይ ባህር ነው። ኤርትራ ጋር የገባንበት የድንበር ጦርነት ብቻ ነው ያሳጣን፣ እሱን ማለት እንችላለን። ቀይ ባህር ቀይ የሆነበት ምክንያት የኛ ደም ነው ብለን ስለምናሰብ ያ ስሜት ለእኛ ከባድ ነው።